ሀጂ ዑመር ኢድሪስ ሳያሳኩ የሄዱት ከስምንት ወራት በፊት ከቤታቸው አስጠሩኝና ሲል ይጀምራል የአምባሳደር ውስጥ ሐሰን ታጁ መልእክት። ከቤታቸው አስጠሩኝና እንባ እየተናነቃቸው አንድ ነገር አጫወቱኝ። አብሽሩ በማለት አጽናንቻቸው ተለያየን። የዛሬ ሦስት ወር ገደማ የረጅም ጊዜ ምኞታቸውን እውን የሚያደርግ ለሀገርና ለወገንም በእጅጉ ጠቃሚ የመልካም ልምድ ብሩህ ጅማሮ የሚሆን ትልቅ ክንውን በትጉ ወንድሞች ትብብር በመጀመሩ በእጅጉ ተደሰቱ። በጥቂት ወራት ውስጥ ውጤቱን ለማሳየት ሁሉም በየፊናው በመሮጥ ላይ ባለበት የጤና እክል ገጠማቸው። አላህ የተሟላ ጤንነትና ዕድሜ ሰጥተው የዘመናት መሻታቸውን ፍሬ እንዲያዩና የልብ ስብራታቸው እንዲጠገን ምኞቴ ነው። በዶዋችን አንርሳቸው። ኡስታሳ ሰንታጁ ይህን ባለ በማግስቱ የታላቁ ሰው ህልፈት ተሰማ፣ ህዝብም ደነገጠ። እርሳቸው የሀገሩ ዋርካ ነበሩ። ነገር ግን አንድ ጥያቄ አለ። የሐጁ መሪ ድሪስ የዘመናት መሻትና የልብ ስብራታቸውን ይጠግን የነበረው ጉዳይ ምን ነበር? መልሱን ባለቤቱ እስኪሰጠን ስለ ታላቁ ሰው ታሪክ እንጫወት። እግረ መንገዳችንን ግን አንድ ሰሞን ያለ ህግ አግባብ ከስልጣን ስለተወገዱበት ክስተት እናነሳለን። የድምፃዊ ቴዎድሮስ ካሳሁንን የሐዘን መግለጫም ይዘናል። አብራችሁን ቆዩ። ሀጂ ዑመር ኢድሪስ ደመቀ ይባላሉ። በቀድሞ አጠራር በወሎ ክፍለ ሀገር ለጋምቦ ወረዳ ገነቴ በምትባል መንደር በግንቦት 21 ቀን 1929 ነው የተወለዱት። አባታቸው አቶ ኢድሪስ ደመቀ፣ እናታቸው ደግሞ ወይዘሮ መነን ሽፋው ይባላሉ። ገና በለጋድሚያቸው አድሚያቸው የዕውቀት ፍቅር በልባቸው ሰርጾ ገበሬ አባታቸውን አስፈቅደው የእስልምና እውቀትን ለመሰብሰብ መንገድ ጀመሩ። በሀጂ ዑመር የልጅነት ዘመን እውቀት አሳሽ በቀላቢ አሊያም ዞሮ መንደርተኛን በመጠየቅ ነበርና ስንቁን የሚቀለበው ሀጅ ዑመርም ለቀላቢያቸው ከብት በማገድ እንጨት በመፍለጥ የጉልበት አገልግሎት እየሰጡ ባላቸው ቀሪ ሰዓት እውቀትን ይሰበስቡ ጀመር። ይህ አስደናቂና ለብዙዎች ትምህርት የሚሆኑ የልጅነት ታሪካቸው ቢዘረዘር መሽቶ ይነጋል እንጂ በቀላሉ አያልቅም። በጽናት ያውም የቤተሰብ የሞራልም ሆነ የስንቅ ድጋፍ ሳይደረግላቸው ከቶም እሳቸውን ከእውቀት ገበታ ለማስተጓጎል በትዳርና በግብርና እንዲታሰሩ ቢደረጉም ከዓላማቸው ልፍት ባለማለት ያጋጠማቸውን ፈተና በሙሉ በጽናትና በብልሃት በመወጣት ካሰቡበት ለመድረስ ችለዋል። ሀጂ ዑመር ከ50 ዓመታት በፊት አዲስ አበባ የመጡት ኡስታዛቸውን ወይም መምህራቸውን በመፈለግ ነበር። ደሴ ወይዘሮ ስህን ትምህርት ቤት መምህር የነበሩት በደርግ ዘመን የእስልምና ጉዳዮች ሊቀመንበር በሃጂ መሐመድ ሳኒ ሀቢብ ጀምረውት የነበረውን ትምህርት ለመቀጠል እንጂ አዲስ አበባ ለመኖር አልነበርም። እሳቸውም መምህራቸውን የፈለጉትን ያህል ደሴ ውስጥ ያስተምሯቸው የነበሩ የእሳቸው ተማሪዎችም እሳቸውን ፍለጋ ተከትለዋቸው መጥተዋል። ሆኖም ለዓመታት የሰበሰቡት ዕውቀት ሌሎችን ለማስተማር ከበቂ በላይ መሆኑን የተረዱት ሐጂ ሳኒ በኗር መስጅድና በመስጅድ ኑር በተለምዶ በኒን መስጅድ በሚባለው እንዲያስተምሩ ተመደቡ። እርሳቸውም ግማሽ ቀኑን ለራሳቸው ዕውቀትን ሲሰበስቡ ቀሪውን የቀን ኩሌታና ምሽት ላይ በማስተማር ያሳልፉ ጀምር ሙፍቲ አጁመር ኢድሪስ ከማስተማር ባሻገር ከ50 በላይ ሃይማኖታዊ መጽሐፍትንም ጽፈዋል። ቅዱስ ቁርአንንም ተርጉመዋል። በቅርቡ የቁርአን ትርጉም ስራቸው በሲዲ ተሰራጭቷል። በ50 ዓመታት የአዲስ አበባ ቆይታቸው ቅዱስ ቁርአንን ከ300 ጊዜ በላይ ትርጉም አስተምረዋል። ከጻፏቸው መጽሐፍት የህትመት ብርሃንን ያገኘው አንድ ብቻ ነው። ከዚህ ቀደም በተለያዩ ጊዜያት በተመረጡባቸው ቦታዎች ሙስሊሙን ህብረተሰብ በቅንነትና በፍትህ ሲያስተዳድሩ ቆይተዋል። ያላቸው የእውቀት ደረጃ ከፍተኛነትን የተመለከተው ከ25 ዓመታት በፊት የነበረ አዲስ አበባ የመጅሊስ ምክር ቤት ማንኛውንም ሃይማኖታዊ ጥያቄዎች በመላው ሀገሪቱ ቢመጣ የመመለስ አቅም እንዳላቸው የሚያሳይ የሙፍቲህነት ማዕረግ ሰጥቷቸዋል። በኢትዮጵያ የተለያዩ አካባቢዎች የተፈጠሩ ሃይማኖታዊ አለመግባባቶችን እውቀት አጥር ግጭቶችን ፈትተዋል፣ አስታርቀዋል። በደርግ ዘመን የኢትዮጵያ እስልምና ጉዳዮችን ከመሠረቱት ሰዎች መካከል አንዱም ነበሩ። በ1967 የምክር ቤቱ አባልና የዑለማ ሊቀመንበር ነበሩ። በተከታታይ ለነበሩ ዓመታት በተለያዩ የኃላፊነት ቦታ ላይ ሰርተዋል። ከአስር ዓመታት በፊት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ሊቀመንበር በነበሩበት ጊዜ በሙስሊሞች መካከል የተፈጠረው አለመግባባቶችን በውይይትና በእውቀት ላይ ተመስርቶ ለመፍታት የበኩላቸውን ከፍተኛ ጥረት አበርክተዋል። ሆኖም ቅንነታቸው፣ መልካም ሐሳባቸው አልተወደደም እንዴት ለአንድነትና ሰላም ለመፍጠር ትጥራለህ? ተብለው አርፈው እንዲቀመጡና ከድርጊታቸው እንዲታቀቡ ተገደዱ። በአሁኑ ወቅት በኢትዮጵያ እስልምና ጉዳዮች ምክር ቤት የዑለማ ወይም የልሂቃን ጉባኤ ሊቀመንበር እና በቅርቡ በዶክተር አብይ አሳሳቢነት በተቋቋመው የኢትዮጵያ ሙስሊሞች ተቋማዊ ለውጥ የጋራ ኮሚቴ ሰብሳቢ በመሆን ታላቅ ኃላፊነትን ሲወጡ ነበር። ሀጂ ዑመር ስለ እርቅና ሰላም ሰው ሆኖ አንድነትን የሚጠላ ጤናማ አእምሮ ያለው ነው ማለት አይቻልም። አንድነት ለሀገር ልማት፣ ለሰላም መሰረት ነው ይሉ ነበር ሐጂ። ሐጂ በሰዎች መካከል ሰላም እንዲሰፍን፣ እርቅ እንዲወርድ፣ መልካምነት እንዲነግስ ሁሌም የራሳቸውን ጥረት ያደርጋሉ። ይህ የተፈጠሩለት ዓላማ የተቸሩት መክሊት ነው። ስለ ሰላም ሲናገሩ የአስተሳሰብ ልዩነት አላህ የፈጠረው የሰው ልጆች ባህሪ ነው። የመመካከር የመነጋገርና ሀሳብን የመደገፍም ሆነ የመንቀፍ አስተሳሰብን መርህ አድርጎ የወረደ ሃይማኖትን ይዘን በሃይማኖት መናጨት መሰረት የሌለው ነው። የሰው ልጅ የሚያጣላው ገንዘብና ስልጣን ነው። እንደ ኢትዮጵያ ሙስሊም እየተነሱ ያሉ የልዩነት ሀሳቦች በመሰረታዊነት የሚያለያዩን አይደሉም። ጥቅምና ስልጣን እነዚህን አጀንዳዎች ሽፋን አድርጎ ነው እያጋጩ ነው የሚገኙት። ሁሉም ሙስሊም ሰላም የሆነ ሀገራዊና ህዝባዊ የሆነ እይታ ሊኖረው ከጥርጣሬ ጸዳ የሆነን መቀራረብና መነጋገርን ሊያዳብር ይገባል። በመቀራረብና በመነጋገር የማይፈታ ችግር እዚች ምድር ላይ የለም። በዚች ሀገር የሙስሊሙን አንድነት ለማምጣት የጠለቀ መመራመር የሚያስፈልግ ነው ብዬ አላምንም። ጠንካራ መሪ ያስፈልጋል። በእኩልነት የሚያይ መሪ፣ አላህን የሚፈራ በጥቅምና ድለ ላይ የማይታለል የሆነ መሪ፣ ከራሱ የህዝብን ጉዳይ የሚያስቀድም መሪ ያስፈልጋል። ከግል ጥቅም ይልቅ የሃይማኖትን ክብር ለማስጠበቅ የሚሰራ አቋም ያለው መሪ ያስፈልጋል በሚለው ንግግራቸው ይታወቃሉ። አጁ መሪ የኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴዎች በእስር በነበሩበት ጊዜ ከኡስታዝ መሐመድ ጀማል አጎናፍርና ከሌሎች አባቶች ጋር በመሆን ለአራት ዓመታት መንግስትን ከኮሚቴዎቹ ጋር በማስታረቅ ኮሚቴዎቹ እንዲፈቱ እና መንግስት የሚቅር እንዲል ብዙ ጥረዋል። ሀጂ ዑመር ያላቸውን የህይወትና የእውቀት ልምድ በመጠቀም ሀገርም ሆነ የኢትዮጵያ ሙስሊሞች በሚፈልጓቸው ወሳኝ ወሳኝ ታሪክ አበርክተዋል። ይህን እውነታ የሳቸውን የዕለት ተዕለት እንቅስቃሴ በመገናኛ ብዙኃን የሚከታተል ማንኛውም ኢትዮጵያ የሚመሰክረው ነው። የእስልምናን የሰላም ሃይማኖትነት፣ የትብብር፣ የመቻቻል፣ የመከባበርና የመዋደድ ሃይማኖትነት እስከ ዛሬ ይገለጽ ከነበረው ይበልጥ በተግባር አሳይተዋል። ሙስሊሞች ከሌሎች ወገኖቻቸው ጋር ሊኖራቸው ስለሚገባው ያኗኗር ስልት ብቻም ሳይሆን ከሃይማኖት ተከታይነት ባሻገር ሰውነት ቀዳሚ መሆኑን ለማስገንዘብ ሰው መሆን ይቀድማል በሚል መርሃቸው ሰብአዊነትን አጉልተው አስተምረዋል። ሀገራችን በበቂ ሳትጠቀምባቸው የቆዩት እኚህ ትልቅ አባት ባስተምረዋቸው ሙስሊሞች ብቻ የኔ የሚሏቸው ሳይሆኑ ሀገር የምትፈልጋቸው ሰው ናቸው። ድንገተኛ የህመምና የህልፈታቸውም ዜና ከተሰማ ጀምሮ ብዙዎች በሃይማኖት ሳይለያዩ ማህበራዊ ሚዲያ ላይ ስለ እርሳቸው መልካም መልካሙን እየመሰከሩ ነው። ከእነዚህ መሃል አንዱ ድምፃዊ ቴዲ አፍሮ ነው። ድምፃዊው በሀዘን መግለጫው እንዲህ ብሏል። በዛሬ ዕለት በተሰማው የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈተ ሕይወት የተሰማኝን ጥልቅ ሀዘን ለመግለጽ እወዳለሁ። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በሙስሊሙ ማህበረሰብ ብቻ ሳይሆን በመላው ወገን እጅግ ተወዳጅ ሩህሩህና ትሑት የጥሩ የሃይማኖት አባት ምሳሌ ነበሩ። በዛሬ ዕለትም በተሰማው እልፈተ ህይወታቸው በደረሰው አዘን ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለመላው ሙስሊም ማህበረሰብ መጽናናትን እየተመኘው ፈጣሪ ነፍሳቸውን እንዲምርልን ከልብ እመኛለሁ። ነፍስ ይማር። ኢትዮጵያ ለዘላለም ትኑር። ፍቅር ያሸንፋል። ቴድሮስ ካሳሁን ቴዲ አፍሮ አሁን ደግሞ አንድ አፍታ ወደኋላ መለስ ብለን የስልጣን ሽኩቻውንና የመገፋፋቱን ጊዜ እናስታውስ። ምናልባት አምባሳደር ሀሰን ታጁ የሚያሳዝናቸው ጉዳይ ያሉት ከዚህ ጋር እያያዝ ይሆን? ሐጅ መሬድሪስ ከስልጣን እንደተነሱ ተደርገው የተወሰነ ውሳኔ በየትኛውም ተቋም ተፈጻሚነት የለውም። ይህ ያን ሰሞን ከወጡ ዜናዎች መሃል የአንዱ ርዕስ ነው። ከዕውቅና ውጭ ነው በተባለ ስብሰባ አዲስ የመጅሊስ ፕሬዝዳንትና ምክትል ተመርጦ ነበር። ተቀዳሚ ሙፍቲ ሀጂ ዑመር እድሪስ በወቅቱ በሸራተን ሆቴል በተደረገ ስብሰባ ከስልጣን መነሳታቸው በየትኛውም ተቋም ተፈጻሚነት እንደሌለው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ማስታወቅ ይታወሳል። ምክር ቤቱ በመግለጫው ግንቦታ 18 ቀን 2014 ዓ.ም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ያስቸኳይ ጠቅላላ ጉባኤ ስብሰባ ውሳኔዎች በሚል በአዲስ አበባ ሸራተን አዲስ ሆቴል የተካሄደውን ስብሰባም ህገወጥ መሆኑን ገልጿል። ህገ ወጥ የተባለ የሸራተኑ ስብሰባ ባካሄደው ምርጫ የኦሮሚያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼሃጅ ኢብራሂም ቱፋ የመጅሊሱ ፕሬዝዳንት፣ እንዲሁም የደቡብ ክልል እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼክ አብዱልከሪም ሼክ በድረዲን የመጅሊሱ ምክትል ፕሬዝዳንት አድርጎ መርጦ ነበር። ከዚህ ባለፈም በስብሰባው ተቀዳሚ ሙፍቲ ሀጅ መሪ ድሪስና ምክትላቸው ዶክተር ጄላን ከድር እንዲሁም ሌሎች የመጅሊሱ አመራሮችን ከቦታቸው እንዲነሱና የፈትዋ ምክር ቤት አመራር እንዲሆኑ ተወስኖ ነበር። ውሳኔው ተቀባይነት እንደሌለው በመግለጽ ግንቦት 19 ቀን 2014 ዓ ም መግለጫ የሰጠው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስብሰባውንም ሆነ የስብሰባውን ውሳኔ ውድቅ አድርጎ ነበር። የሸራተኑ ስምምነት የተደረገው ከምንጩ የደረቀ የነበረውን የሰለፊ ዋሃቢ አስተሳሰብ ወደ ተቋሙ በማስገባት ከነባራዊ ሁኔታ በመረዳት ወደ ነባሩ እስልምና የሚቀየርበትን መደላድል ለመፍጠር የተደረገ ነውም ብሏል ጠቅላይ ምክር ቤቱ። መግለጫውን የሰጡት የምክር ቤቱ ፕሬዚዳንት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጠቅላላ ጉባኤ በሚል የተካሄደው ስብሰባ ህገወጥ እንደሆነ ጠቅሰው እርስ በእርስ የተሿሿመው ህገወጥ አካል ነው ሲሉ ገልጸው ነበር። ተቀዳሚው ሙፍቲ ሀጂ ዑመር ኢድሪስ በመግለጫቸው የሸራተኑ ስብሰባ በየትኛውም ተቋም ተፈጻሚነት ሊኖረው እንደማይገባ አጽንኦት ሰጥቶ መግለጻቸው የሚታወስ ሲሆን ስብሰባውን ያደረጉ ቡድን ሚያዝያ 23 ቀን 2011 ዓ ም ከሸራተን አዲስ ስምምነት ራሱን ነጥሎ ያደራጀ እንደሆነ ጠቅሰዋል። በአዋጅ ህጋዊ ዕውቅና የተሰጠው ጠቅላይ ምክር ቤቱ ከ14 ክፍለ ዘመናት በላይ ባስቆጠርና የነባሩ እስልምና ተከታይ በሆኑ የሃይማኖት አባቶች የተቋቋመን ነባር ተቋም በመሆኑ የመሻይኮቻችን መንገድ የሆነውን የአህሉ ሱና ውልጀማ መስመር ያስቀጥላል ማለታቸውም ይታወሳል። ይህ ክስተት በእርሳቸው የአስተዳደር ዘመን ከተከሰቱ የታሪክ ገጠመኞች መሃል አንዱ ነው። እንዲሁ ዕለት ውስታ ከዜና ማህደሮቻችን መሃል ስበን ብናወጣውም ተሳክቶ ሊያዩት የሚፈልጉትና ሞት የቀደማቸው ጉዳይ ምን እንደነበር ግን አላወቅንም። ለነፍሳቸው ረፍትን እንመኛለን። የሀገር አባት፣ የሀገር ሽማግሌ፣ የሀገር ምሳሌ ነበሩ።